አሰላሙ አሌይኩም ወረህምቱላሂ ወበረካቱ ውድ ቻናል ቤተሰቦች፣ እንደምን አላችሁ? እንዴት ናችሁ? እንግዲህ ማሻላ ፈታዘና እንደምትሉ አልጠራጠርም። ውድ ሀገሬ ልጆች፣ በያላችሁበት ዛሬ ደግሞ ማሻላ ሽምብራሸት እና እስኪ ፈታ በሉ እስኪ ፈታ ዘና እያላችሁ እንግዲህ አለ ሀገራችንን ሰላሟን ይመልስልን። ሰላም ያድርጋት ውድ በተሰብ ዎች እና ማሻላህ ሁሉም ነገር አለ ደስ ይላል። እና አላህ ግን ሰላሟን ይመልስልን ሀገራችንን። ውዶችዬ እንደኛ ነው እኮ ሀገራችሁ። በዚህ መልኩ ስናያት ነውኛ ውበቷ ትክክል የለም ወይን አደጋ የኛም

አዘጋጅተሽ እንዴት እንደሆነ በደንብ አስተካከለ። እኔም ልጄ ናት እንትን ያስለመደችኝ። እኔ ፈታ እያልኩ እናንተ ፈታ እንድትሉ እና አዘጋጅተው ስለቆዩኝ በአዲሱ ገብታለኝ ሁሉ ነገር ለእናንተ ማሳየት ነው

ዚያምር ቲማቲም እንኳን ማሻላህ ነው የሚያምረው። ጓደኛ የዛሬ አገሯ ውስጥ በጣም ደስ ብሎኛል ማለት ነው ስላቸው አረንጓዴ

ላይ ያገሬ ነው መጎበኘት አለ ብሽ ብላ ይዛኝ ሄዳ ፈታ ዘን አርጋኝ መታለ ማለት ነው። ከልብ አመሰግን አለው። እንግዲህ እንግዲህ ደስ አመስግንልኝ ፈታ አርጋኛለ ማለት ነው ዛሬ ማለት ነው። በጣም በጣም ያረካል፣ ደስ ይላል። በጣም ነው የሚያወራው በጣም ያምራል። ሐባይብ ማለት ነው ውድ በተሰቦቻችን ካላችሁ እንግዲህ ያው የሰራ ሰው ሀገራችንም ላይ ለውጥ አለ ማለት ነው። እንደዚህ ሁሉ ማሻአላህ ማሻአላህ እና በጣም ያምራል። በጣም አመረኝ ማለት ነው ለውጥ አለ

ዲዛይን ይዳ ፈታ ፈታ ዘና አሰይነት ማሽአላ ማሽአላ ጠንካራ ከሆነን ሰርተን የትም ቦታ መለወጥ እንችላለን ማለት ነው። ምንም የትም ሀገር ሳይገድበን ሰው ስራ ካላቀ ከሰራ የትም ቦታ ሰርቶ መለወጥ ይችላል ማለት ነው፣ ሀባይብ እና ይሄን ይመስላል። ማሻላ ብያለው ቤተሰቦች።